እኔ ደስተኛ ጅ ወላሂ ንገራቸው፣ ምን ይላል? ካሜራ ፊት ለፊት ብሩኬ መጣ መጦ፣ እኔ ደስተኛ ነኝ ከሳቅላችሁ እንዳታምን። ይህ ፈጣሪ በዚህ እሳት እንዳያሳልፈኝ፣ ብሩኬ እየተቃጠለ ነው፣ እየነደደ ነው። ወላሂ ነው እምላችሁ። ካሜራ ፊት ለፊት ቆሞ የሚስቀው ውሸት ነው። አንድ ውሸት ቅጥል እያለ ነው። ተናለ ከመላሞ ማለት ነው ዛሬ እኮ ዜናብ ሲ ዜና እንደማመጡና ማለት ነው። ወንድ ወንድ ከሆነ ማለት ነው። ከሚቃጠል ወንድ ከሆነ እዛ ጋር ተሰብስቦ መያዝ ይችል ነበረ። ካልፈለገ መታዎች ነበረ። ዝም ብሎ ንፍጥ ብቻ ነው ነገር

ለልጅታ በጣም መጥፎ ነገር እያመኘለት ነው። ሀይሚ ወርቃ ነው ማየት የምፈልገው። ብሩኬ ግን የሀይሚ እያሰብከ ወደ አንተ ይመልስ አላ ይችላል። ፈጣሪ ሰማይና ምድር የሚያዩ ይችላል። እቺ አንድ ፍሬ ሴት እውነት አንቴን እየሳ ውርቀት እንደተመኘ አንተ ወርቃ አላ ያሳየኝ ነገ ዛሬ ሳይል ማለት ነው። አንቴ እንደዚህ ቆልቶ ቆልቶ የፈላብ ወንድ ማለት ነው። ቁሻሻ ትላንትና የመጣ ከአንተ ወንድ ይሻላል እኮ። ግራ የገባኝ እኔ ግራ የገባኝ እሱ ወንድ ነው ሴት ነው? የማንኛው ሰው እንትን እዚህ ጋር የሰላሳ ሁለት ላሞች እንትን ምክር እየሰማ እኮ ነው እንደዚህ እየሆነባት ያለው ጌታን ነው ምላችሁ ጌታን ጌታን ነው ምላችሁ እዚህ ጋር እንደዛ የሚያደርጋት ለዛ ነው እንደ እሷ እንድትለምኑ እንደሚፈልገው እሱ ልጅ ግን እኔ በአንቺ ልወደድ በአንቺ ልወደድ ብሎ እኮ ነው ካሜራ ያስጠፋው

ኢሊ ላይ ነው ቡሩኬ፣ ባለፈው ግን ለማስተካከል መጥቷል። አሁን ደግሞ አዲስ ተጀመረ፣ ያለ ሚፍታ ራሱ ማለት ነው። አሁን ሚፍታ ቤት ግቡና እንደዚህ ብሎ ጻፉ ዘብርን እኔ ብችል ማለት ነው፣ ወይም ሚፍታ ቁጥር ማለት ጀግና ቦሳ እሱ እኮ ነው እንዚህ ካሜራ። የኛ ልጅ ደግሞ ሚዲያ የሚያውቅ ልጅ ደግሞ እንዲህ እንዲህ ናት፣ እንዲህ እንዲህ እንዲህ ናት ይላለታ ይላታል። እንዴ ስራ ፈት አይደለችም፣ የንብ እንዲህ እንዲህ ስራ ፈት መሆኗን አይታናታል። ስራ ፈት አይደለችም ይላታል። እንደ ምፍጥ ብቻ ጭንቅላቱን ሞልቶ ይዞ አናቱ በእዛው በአናቱ ይተከልና እዛው ሲያስጠላ ምን አይነት ሰውዬ ነው? በጌታ ሀጸት ውስጥ ነው የሚያስገባው። የምር አስተሳሰቡ ሁላ የሌለ የማይረባ። እናንተ ዝም በሉ፣ እያንዳንዳችሁ አውሩ ለፈጠራችሁ ታስወጣናለኝ

እሺ ብሩኬ የሚመለሰው መልስ እያያችሁ እንዴት ነው ወደ እሱ አንድ የሚሆነው? ብሩኬ እኮ ዛሬ እየሰጠ መልስ እኮ አይታችሁ አላደለ እንዴ? ሀይሚ እንዴት ለምኖ ነው የምትፈልጉ? ሀይሚ ደግሞ አትለምንም። ለምን ሴት ልጅ ከመቼ ነው እግሩ ስር ወርቅ የምትለምነው? ጥፋት የላትም እኮ። ጥፋት ቢኖራት እሺ። ምን ምን እያላችሁ ነው እናንተ ራሳችሁ? እንዴት ነው አንድ የሚሆነው ብሩኬን የምትደግፉ ወደ ሀይሚን ገለበጡና ከዛም በኋላ ደግሞ ነገሮች ይስተካከላል ማለት ነው። አዎ

አይደለም እኔ የገረመኝ ለምንድን ነው ቪዲዮ ላይ የማያመጡት? ለምንድን ነው ውስጥ ቁጭ ብሎ ማወሩት? እሱ ነው እኮ አሁን ትክክል ያደረገኝ፣ እንጂ መጣናት የሰው ልጅ እኮ ይጣላል ብርቶቼ ቪዲዮ ለምን ያመጧቸዋል? እነዚያ አስታራቂዎች፣ እስኪ እናንተ አሁን ሰው፣ የተለያየ ሰው ማለት ነው። እንዴት ነው አብሮ ቪዲዮ የሚሰራው? እስኪ እናንተ በራሳችሁ እንደ እነሱ ስራ ነው የያዙት። እኛ ላይ ነው የተለያዩ። ፊክ እና ሶፊ፣ ሄለን እና ማርክ አንድ ብሎ አልተገናኙም

የሻይለን ታርጋ ታርጋው ራኝስኪ ከኢትዮጵያ ነው? ከአረብ ሀገር ነው? ከየት ነው? ችግር የለም።

ኢንስታግራም ላይ ወይ ቲክቶክ። እኛ ግን እናንተን ታዝበናል።

እንደዛ ነው መሰለሽ። እስኪ ንገሬ ግን እዚጋ ማለት ነው አዳምጪኝማ። እነሱ የሚኖሩት የራሳቸው ኑሮ ነው እንጂ እኛ እንዲያልናቸው አይደል የሚኖሩት። ለምን እነሱ ለኦዲየንስ ብለው እንዲህ እዚህ ከሚሆነው የራሳቸው ኑሮ ለምን አይኖሩም? ቆይ ለእኛ መልስ መሰጣጣት ምን አስፈለጋቸው? እነሱ ስራቸውን መስራት ባለባቸው። አይ ምናለች እኛ ስጣላ ብዙ የምደስ የምትሉ ሰዎች አላችሁ ምናምን ብላለች። ብሩኬ ምን ብዙ ሰው ታዝበናል እላለች አይደል ማንቱ ደግሞ ለኦዲየንስ መስጣት ግድ ነው የማይባል ቃላቶች ሲጣቀሙ ማለት ማለት ይባባላል። እንኳንም የዛሬው ማለት ነው የዛሬው ኮሜንት ማለት ነው። የዛሬ ተሰዳደቡት። እንደዚህ ያሉት እኛ ነው የሰደቡት። እርግጠኛ ነኝ። ዛሬ ኮ ስድብ የለም። ኧረ ስድብ አፍህን ትከፍታለህ። አፍሽን ትከፍታለች ማለት እኮ ምን መሰለች እዚህ ዚብ ላይ ሆነን የምናወራውን ነው እንግዲህ ፋቸው

አሁን ፈታ ማለት ነው። ምን ፈልጎ እንደዚህ አይነት ነገር በናውራሉ? ይህንን ብሩክ የተባለው አባትና እናትን ማታ እየኖርን ነው። ያ ችግር የለውም። ሰው የሰው ልጅ እኮ ነው እንዴ? ታንድ ሰው ጋር ግድ ተጨፍልቆ ይተሰራል እንዴ?

ይው ዋናችሁ አዳምጭኝ አዳምጭኝ። እኔ ልወጣ ነው፣ ገዝተ ያልቀመጥም ልወጣ ነው የምላችሁ። እናንተ ብቻ አደላችሁም እኮ በየዙሪያችሁ እህቶቻችሁን እየዞራችሁ ማለት ነው። ምንም ወሬ በቃ ተወሬ ተቆጠቡ። የሄለንን ደጋፊ ብታውግን የሄለን ደጋፊ አሁን ሰው አይነፉም። ወላሂ እህቱ እንደዛ ስታመናጭቃት ነካ አላረጓትም አደለ? እናንተ የሚለጋጨዋ ሆናችሁ ማንኛውንም ነገር ብትዘቀዘቅ ምንም ብታረ ምንም ብትል እያያችኋል ነው ያን ሁላ ስድብ ችላ እዚህ የደረሰ የልጅ ናት ልጅቱ። በህይወቷ ብዙ ፈተናና ስቃይን ያሳየ ጎበዝ ጠንካራ ልጅ ናት። በዚህ መድንዋ ማለት ነው እሷን እየደገምችሁንን ብሩክና ሀይሚ እስካሁን አልተነጣጠሙም። ብተስፋ ነው አለ ገና